በአማራ ክልል የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤታማ እንዲሆኑ ለማድረግ ሰፊ ስራ መሰራቱን በምክትል እርሰ መስተዳድር ማድረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። በክልሉ በመጀመሪያ ና በሁለተኛ ዙር ፈተና ከ99 ሺ በላይ ተማሪዎች በወረቀትና በቴክኖሎጂ የታገዘ ፈተና እንደሚወስዱም ቢሮ ኃላፊዋ ገልጿል። ፈተናውን የሚወስዱ ተማሪዎች ጥሩ ውጤት እንዲያመጡ መምህራን ወላጆችና የጸጥታ መዋቅሮ የበኩላቸውን ሚና እንዲወጡም ጠይቀዋል። አዲሱ ተስፋዬ ተጨማሪያል። በሀገር አቀፍ ደረጃ ለሚሰጠው የአስራ ሁለተኛ ክፍል ፈተና ልዩ ዝግጅት እየተደረገ መሆኑን የአማራ ክልል ትምህርት ቢሮ አስታውቋል። በክልሉ ያለው የጸጥታ ችግር በመማር ማስተማር ስራው ላይ የራሱ ጫና ቢያሳድርም ሰላምን በማስፈን የትምህርት ስርዓቱን ለማስቀጠል ሰፊ ተግባራት ተከናውነዋል። በዚህም የስድስተኛና ስምንተኛ ክፍል ክልል አቀፍ ፈተናን በሰላም ማጠናቀቅ ተችሏል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮው ኃላፊ ዶክተር ሙሉነሽ ደሴ ከ12ተኛ ክፍል ሀገር አቀፍ ፈተናን አስመልክቶ በሰጡት ሀሳብ ፈተናውን በሁለት አይነት መንገድ ለመፈተን ቅድመ ዝግጅት መደረጉን ገልጸው ከ99 ሺህ በላይ ተማሪዎች በክልል ደረጃ ፈተናውን ይወስዳሉ ብለዋል። የ12ተኛ ክፍል ፈተና ከሰኔ 23 ጀምሮ ይሰጣል። በሁለት አይነት ሞዳሊቲ ነው የምንሰጠው። በወረቀት እንፈትናለን፣ በኦንላይን እንፈትናለን፣ በቴክኖሎጂ እንፈትናለን ማለት ነው። በእኛ ክልል ወደ 9980 አካባቢ ተማሪዎች ይፈተናሉ ብለን እንጠብቃለን ከነዚህ ውስጥ በሁለተኛ ዙር ወደ አራት ሺህ ተማሪዎች እንፈትናለን። እንደምታስታውሱት በሶስት ዙር ተማሪ ስለመዘገብን ይዘቶችን መሸከፍ እና ማለት ስላለብን ነሐሴ መጨረሻ ላይ ሁለተኛ ዙር በጣም ወደ ኋላ የቀሩትን ለማስተካከል አስበን ትምህርት ሚኒስቴር በጣም ማመስገን ፈልጋለሁ። ለኛ ብቻ ለዚህ ክልል ብቻ ለ4000 ተማሪዎች ሁለተኛ ዙር ፈተና አዘጋጅቶልን ሰኔ፣ ነሐሴ መጨረሻ የምንፈትናቸው አሉ። እነዚያን ጨምሮ 99800 አካባቢ ተማሪዎችን እንፈትናለን። የሳይንስና ቴክኖሎጂ አማራጮችን በመጠቀም ከ22ሺ በላይ ተማሪዎች በኦንላይን ቴክኖሎጂ ፈተናውን የሚወስዱ መሆናቸውን የገለጹት ዶክተር ሙሉነሽ ቴክኖሎጂንና ፈጠራን የሚከተል ትውልድን ለመፍጠርም ትልቅ አቅም አለው ነው ያሉት። ከነዚህ ውስጥ 22400 አካባቢ የሆኑ ተማሪዎችን ኦንላይን የምንፈትናቸው ናቸው። ቅድም ባልሁት መልኩ ተወዳዳሪ ትውልድ ለመፈጠር ቴክኖሎጂ ጋር የተላመደ ትውልድ ማምጣት መቻል አለብን። ይህን ለማድረግ ባለችን እያለማመድን ለዚህም ዩኒቨርሲቲዎችን በጣም አመስገን ፈልጋለሁ። ኮሌጆቻችን በጣም አመስገን ፈልጋለሁ። በእነሱ ትብብር ልጆቻችን ኤክሰርሳይዝ እንዲያደርጉ አድርገን ከ22400 በላይ ተማሪዎችን በኦንላይን ወይም በቴክኖሎጂ እንዲፈተኑ እናደርጋለን ማለት ነው። በምዝገባ የታጠውን የትምህርት እቅድ በውጤት ለማካካስ ከመምህራን ጀምሮ ሰፊ ቁጭትን ውስጥ በመግባት ተማሪዎችን በመደገፍ ለስድስተኛና ስምንተኛ ክፍል ፈተና እንደተደረገው ዝግጅት ሁሉ ለ12ኛ ክፍል ሀገር አቀፍ ፈተና ጥሩ ውጤት ለማስመዝገብ ጥረት ተደርጓል ብለዋል። ተማሪዎቹ እንዲበቁ ለማድረግ ሰባት ቀን ሙሉ ትምህርት ቤቶች ክፍት ሆነው እንዲያገለግሉ፣ ላይብራሪዎች ክፍት ሆነው እንዲያገለግሉ፣ መምህራን ቲቶር ሜካፕ እንዲሰጡ የዩኒቨርሲቲ መምህራን ወርክሺት በመስራት ቲቶሪያል በመስጠት መምህራንን ጭምር በማሰልጠን በመደገፍ ሁሉም ቁጭት ስላለበትና ልህ ስላለበት በምዝገባ ያጣነው በውጤት መካስ አለብን በሚል ሁሉም ተቋማት ከቅድመ አንደኛ ደረጃ ጀምሮ ያሉ ተማሪዎችን ለማብቃት ትብብር እያደረጉ ነው። ዩኒቨርሲቲዎች፣ ኮሌጆች፣ የኛ ተቋማትም ቢሆን እንደምታስታውሱት እንግዲህ የመዘገብነው አርባ ፐርሰንት ተማሪ ነው። ከዚህ 40 ፐርሰንት ተማሪውን ግን በጥራት ማዝለቅ መቻል አለብን በሚል በምናደርገው ጥረት ውስጥ የሚያልፉ ናቸው። እነዚህ 12ኛ ክፍሎችም የተሻለ ውጤት እናስመዘግባለን ብለን እናስባለን። የስድስተኛና የስምንተኛ ክፍል ክልል አቀፍ ፈተና በሰላም እንደተጠናቀቀ ሁሉ የ12ኛ ክፍል ፈተናንም በሰላም እንዲጠናቀቅና ተማሪዎች በስነ ልቦና ሳይረበሹ ፈተናው እንዲያጠናቀቁ የጸጥታ መዋቅሩ በቂ ዝግጅት ማድረጉን ገልጸው ወላጆች መምህራንና ዩኒቨርስቲዎች የበኩላቸው ሚና እንዲወጡም አሳስበዋል።